ባላናገባ በዓመት ትልቁ ነገር ነው። ስለዚህ ከእስልምና መሰረቶች አንዱና ትልቁ አመቱ አንድን ወር የጾም ጊዜ ነው። በዚህ በጾም ወቅት ከአላህ ሱብሓነሁ ወተዓላ ጋር የምንገናኝበት መልካም ስራ የምንሰራበት፣ ምስኪኖችን የምናስብበት አጠቃላይ ከሌሎች ኃይማኖቶችን ጋርም ጋር ቢሆን ጥሩ ግንኙነት የምንፈጥርበት አጠቃላይ ከይር ስራ የምንሰራበት ወር ነው። ይሄንን ጾም አላህ ስብሃን ወተዓላ ሁላችንም ይቀበለን። መልካም ስራችንን አላህ ስብሃን ወተዓላ ይቀበለን፣ ከመልካም ሰሪዎች፣ ከመልካም ሰዎች ጎን ያሰልፈን። ስለዚህ ይሄን ስናደርግ በዛሬው ዕለት ይሄንን በዓል ስናከብር ሌሎች ምስኪን ወንድሞቻችንን፣ እህቶቻችንን፣ አባቶቻችንን፣ እናቶቻችንን በማሰብ የት ያፈራውን ነገር አብሮ በመብላት በመጠጣት በዓላችንን ማክበር አለብን። በሌላ በኩል ደግሞ ከሌሎች ሃይማኖት ጋር ያለንን ግንኙነት ማጠናከር አለብን። በተለይ በዚህ ሰላሳና እና ዓመት አመት በዚህ እስልምና እምነት ላይ ያልተሰራ ነገር የለም ብዙ አሻጥር ብዙ ተንኮን ብዙ ሴራ ተሰርቶበታል አሁን እዝህና እዛ መሆኑ ራሱ በጣም የሚያሳዝን ነው አላህ Subhanahu Ta'ala ሙስሊሞች አጠቀራየ ሰው ልጆች አንድ እንዲሆኑ ነው ያስተማረን እንጂ ወቸም እንዲንነጣጠልም አይደለም ነብያችንም ሰለላሁ ዐለይሂ ወሰለም ያስተማሩት አንድነትን ነው፣ መተሳሰብን ነው፣ መተዛዘንን ነው። ስለዚህ እሱ ወደፊት የሚታይ እና የሚሰራ ቢሆንም ይህንን ነገር ግን ያመጣብን ስርዓቱ ነው። ስለዚህ ይሄንን ደግሞ ህዝበ ሙስሊሙ አውቆ መታገል አለበት። በተለይ ደግሞ ከክርስትና እምነት አማኝ ወንድሞቻችን ጋርም አንድነታቸውን አጠናክሩ። መንግስት እንደሚለው አይደለም። ስለዚህ በተለይ የእስልምና ሃይማኖትና የክርስትና ሃይማኖት ለብዙ ሺህ አመታት የኖሩ ሃይማኖቶች ናቸው። ይህንን አሁን በዚህ ትውልድ በዚህ አጭር ጊዜ በዚህ አመታት በቅርብ ዓመታት ገዢዎች ስልጣናቸውን ለማራዘም ሲሉ ያልገቡበት የለ። አንድን ሃይማኖት ከሌላው ሃይማኖት፣ እስልምናን እራሱ ከእስልምናው፣ ክርስትናውንም ከክርስትናው አጋጭተውታል፣ አላጭተውታል። ይህንን ያደረጉት በመለያየት በሃይማኖት በብሔር በጎሳ እያሉ ስልጣናቸውን ለማራዘም የተጠቀሙበት ስልት ነው፣ ዘዴ ነው። ስለዚህ ይሄንን ህዝባችን ሊነቃ ይገባል። አንድነታችንን ማጠናከር አለብን። አንድነታችንን ካጠናከር ሃይማኖታችንን እናጠናከራለን፣ አይበረዝም፣ አይከለስም። ስለዚህ መልካም አመት በዓል ይሁንልን። ይህንን ስናደርግ እንግዲህ ቅድም እንዳልኩት ምስክዶችን በማሰብ በአላሁ አክበር፣ በድጋሜ ኢድ ሙባረክ። አመሰግናለሁ።